ኤርትራ የኢትዮጵያ መንግሥት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግሥት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የአገራት መሪዎች ልኳል በማለትም ወቅሳለች። የኤርትራ መንግሥት ይህንን ክስ በኢትዮጵያ ላይ ያቀረበው ትላንት በማስታወቂያ ሚኒስትሩ በኩል ባወጣው መግለጫ ነው። በኢትዮጵያ የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነት እና የግዛት አንድነት ቶች የሚሆነጅል እንደሆነ የአገሪቱ መንግስት መግለጫ አስፍሯል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለ መጻፉ በይፋ አልገለጸም። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው አስተያየት ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሑፍ መልእክት እስካሁን ምላሽ አላገኘም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው የበይነ መረብ መገናኛ ብዙሀን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨታቸውን ዘግበው ነበር። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር የሚያካትተ ነው። በ2010 ዓ ም የኢትዮጵያና ኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ እድል ተመልክቶ የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደ ወነጀለ በዘ የአፈር ማዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ሾፌሮች ሲገደሉ ቁጥራቸው በውል ያልታወቁት ደግሞ መታገታቸውን የአካባቢው አስተዳደርና የአሽከርካሪዎች ማህበር ተናገሩ። በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሰኞ ሰኔ 16 ቀን 2017 ዓ ም ከቀኑ 11 ተኩል ገደማ የአካባቢው አስተዳደር በቅማንት ታጣቂዎች ተፈጽሟል ባለው ጥቃት ንጹሐን መንገደኞችና ሾፌሮች መገደላቸው ተነግሯል። ታጣቂዎቹ ሰኔ 18ም ተመሳሳይ ጥቃት በመንግስት የጸጥታ ኃይሎች ላይ መፈጸማቸውን ዞኑ አስታውቋል። ባልደረባችን ካሳይ ዳምጤ ያነጋገረቻቸው የጣና የከባድ አሽከርካሪዎች ማህበር የስራ ኃላፊ መስመሩ ሁሌም በተደጋጋሚ ሹፌሮች የሚታገቱበት የሚገደሉበትና የሚዘረፉበት ነው ብለዋል። መስመሩ ሁሌም በተደጋጋሚ ሹፌር የሚታገትበት ነው፣ የሚገደልበት ነው፣ የሚዘረፍበት ነው። ይሄ ምንም ለጥያቄ የሚቀርብ አይደለም። የመስመሩ ችግር ማለት ነው። በጣም በተደጋጋሚ ይሄ ከጎንደር መተማ መንገድ ነው። መቃ አሉ፣ የተወሰኑ ቦታዎች እዛ አካባቢ መቃን ይዘሽ፣ በጣም የተደራጀ ኦርጋናይዝ ቢሆኑ የሚዘርፉ አሉ። በቃ መናገር የሚችላል በደንብ መሳሪያ ታጥቀው መንገድ ላይ ዘግተው ቀረጥ የሚቀርጧሉ እዛ መቃ ላይ ማለት ነው። ስለዚህ እግዚአብሔር ችት የሆነ ቀረጥ እናኛ በተደጋጋሚ ያጋ ይልበናል እዛ መቃ ላይ እየተደረገ ነው ምናምን እያለ የተለያየ መችን ያገኘነው አጋጣሚ አድሬት ሲታደረግን አድሬስ ታደርጋለች። ይሄ የውጭና የገቢ ንግድ የሚሳለጥበት መስመር ነው። ያከሱ ኢትዮጵያ ከሱ ጋር የምትገናኝበት ነው ቦታ ኤክስፖርት፣ ቡና ይጫናል፣ ባቄላ ይጫናል፣ የተለያየ ይጫናል። ወደ ሀገር ውስጥም የሚገቡአሉ በዛው የመንገድ ክፍል ማለት ነው። ጥቃቱ ሹፌሮቹ ላይ ያነጣጠረ ነው ታጅበው ሰው የሄዱ ከሆነ ለምን ጥቃት ደረሰባቸው የሚለውን ለመመለስ እንዲረዳን በእናንተ እምነት ሹፌሮችን ለማጥቃት ታቅዶ የተፈጸመ ጥቃት ነው? አዎ እንግዲህ ማዳበሪያ የጫነ ሹፌር ከገደል ሌላ እግዲህ ሹፌሩ ልትጎጅብ ነው በስህተት በንትን ማህል ገብቶ ነው የምትይው እኮ አንድ ሰው ሁለት ሰው በድንገት ችግር ቢገጥመው ነው አለ እ ፊት ለፊት ፌስ ቱ ፌስ አምስትና ስድስት ጥይት መስታወታቸው ላይ አስር ጥይት መስታወታቸው ላይ ያረፈ መኪኖች ናቸው። ስለዚህ ፐርፐዝ ሹፌሩ አየህ ተጠቃ ነው ብለን ነው የምናነው መንገዱ በላይ እኮ በአገልግሎት ቆሞ ነበር እኮ መኪና ሄድበት ነበር፣ በጸጥታ ችግር ምክንያት። ከመቼ ጀምሮ ከተከፈተ? አሁን አንድ ወር አይሆነውም። አሁን የመተማ የምናምን ሰው ነዋሪው ኤክስፐርት አንድ መቶ አርባ ኪሎ ሜትር ጭማሪ እየከፈለ በንትን ነው የሚዞር በአብራጃ እና በኮሩመር መንገድ ያን መንገድ ሰላማዊ ነው ማለት አይደለም ግን ከበጣም መጥፎ በአንጻራዊነት ይሻላል በሚል ነው በአንጻራዊነት እንጂ አሁን በአስራ ስምንት አንድ ሹፌር ተገሏል በዛም መንገድ በአስራ ስድስት እዛ መቀገደሉ በዛኛው ይሄን ሽሽት በዛ ከሚሄዱት ደግሞ በአስራ ስምንት አንድ ሹፌር ተገሏል ህንሶች ታግተው ትውስለዋል አካባቢው ላይ የሚንቀሳቀሱት ምን የሚባሉ ታጣቂዎች ናቸው እኛ ይሄ ነው ብለን መግለጽም አንችልም እኛ ነገር ግን መቃለበዥን ጊዜ እዛ መቃ አካባቢ ቤዛ ቸውን አድርገው መኪና ሲመጣ እያስቆሞ የዘረፉ ቀረጥ ይቀበላሉ ሲፈልጉ ከዛ ደግሞ ታጅበው ሲያልፍ መኪና ቀረጥ አይከፍልም። ገብቶሻል። ከታጀበ አሁን ማዳበሪያ ምናምን አይነት ጭነቶች ወደ ክልሉ አንጭንም የሚል ጥያቄ ያቀረበ ሹፌሮች በብዛት ማለት ነው በጸጥታ ችግር ምክንያት ማለት ነው ለገበሬው ማዳበሪያ ስለዚህ ያን ችግር ለመፍታት ምንድን ነው እጀባ እንደ ቅድመ ሁኔታ ተቀመጠላቸው ለሹፌሮች የሰኞ ልታው ጥቃት እንግዲህ አስራ ስድስት ሹፌር ማለት በጣም ብዙ ነው። በዛ ላይ በተከታታይ ሊሆን ይችላል እየሄዱ ያሉት እና ምናልባት እናንተ ባሰባሰባችሁት መረጃ ጥቃቱ እንዴት እንደተፈጸመ ማወቅ ይችላችኋል። ምንድን ነው አስራ ስድስት ነው። አሁን ዞኑ አውጡት ያየሁት እኛ እንግዲህ ከአንዳንድ ሹፌሮችም ከአንዳንድ አካባቢ ካሉ ሰዎችም በሰማ ነው። ሀያ አንድ የሚባል ነው ወሬ ያለው የትንሽ መኪና ሹፌሮች ወደ ስድስት ማዳበሪያ የጫኑ የጥቁር አባይ ትራንስፖርት አሁን አሉ። የነሱ የሞቱ አሉ። ምንድን ነው እዛ አካባቢ ላይ ሲደርሱ ተኩስ እንደተከፈተባቸው የሰማ ካፍ ነው የተወሰዱ ሹፌሮች ያለው ነገራችን ላይ ምን ያህል እንደሆኑ ታውቃላችሁ። በጓደኞቻችን ደረጃ በአካባቢ የሚሰማው ብዙ ሹፌሮች መካፈናቸው ነው የምንሰማው። የአሽከርካሪው ሞት ትኩረ ሰርተፍ እየተሰጠው አይደለም። በሁሉም ዘርፍ ነው። በቃ አሽከርካሪ ቤተሰብ አስተዳዳሪ ነው። ወደ ለምለ ሀገሮ ደግሞ የሚያገለግል ነው። ትልቅ ሀገረ ሸክም ተሸክሞ የሚሄድ ነው። የቤትና የውጭ ንግድ የሚያሳልቅ ነው። የጂቡቲን ወደብ ያንም ያክል አስቸጋሪ መንገድ አቋርጠው መጠው ነው እንግዲህ እየተጠቁ ያሉት ማዳበሪያ ከጫኑት ውጭ ያሉት ምን አይነት ተሽከርካሪ ሲያሽከረክ አሉ? ሚኒ የህዝብ ተሽከርካሪ አሁን የሞቱ አሉ። የህዝብ ተሽከርካሪ ሹፌሮች፣ የካፕሶን የመኪና ሹፌሮች፣ የተለያየ ሸቀጦችን፣ ግብአቶች እየጫኑ አሉ። እነዚህ ሹፌሮች እንግዲህ ስም አላቸው፣ ቤተሰብ አላቸው፣ ህይወት አላቸው፣ ኑሮ አላቸው እና ከቁጥር ያለፈ እንዲሆን እነማን ናቸው? ምን አይነት ኑሮ ህይወት የነበራቸው ናቸው ሰሰ ትንሽ ፌራሉ ለምሳሌ የሱስ ልጆች አባት ነው። በኦሮሚያ አካባቢ ባሉ በአንዳንድ ግጭቶች ተፈናቅሎ የመጣ ነው ወደ አማራ ክልል እና መጦ እዚ ትውልድ አካባቢ ወደዚ ወደርንገባ የሚባል አካባቢ በሹፍርና ሙያ ተሰማር ተብሎ ቤተሰብ እያስተዳደር አይነበረው ህይወቱ አልፏል። አሁን ይሄ ሰው ነገ የልጆቹ ጣፈንታ ምንድን ነው? ማን የሚያጎርሳቸው ማን የሚያለምሳቸው? ላንቺ ልነግርሽ አልችልም። ኑሮን ታጨዋለች። የብዙ አሽከርካሪ ቤተሰብ ህይወት ቢቴ እንዲያደረገው ላይቱ በአሽከርካሪ ስራ ላይ ነው ህይወታቸውን ሲያጡ ብዙ ማህበራዊ ምስቅልቅል ቢቢሲ ግድያውን ፈጸሙ የተባሉትን የቅማንት ታጣቂዎች ለማግኘት ያደረገው ጥረት አልተሳካም። ባለፈው ህዳር 2017 ዓ ም በመንግስትና በታጣቂ ቡድኑ መካከል በተደረገ ውይይት ስምምነት ላይ መደረሱን መከላከያ ሰራዊት አስታውቆ ነበር። የቅማንት ታጣቂዎች ይህንን ስምምነት ጊዜ መግዣ እንዳደረጉት የገለጸው የምዕራብ ጎንደር አስተዳድ ጋምቤላ ክልል በመጪው ሰኞ የሚጀምረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ ሶስት ሴት ተማሪዎችና አንዲት የ13 ዓመት ልጅ በሙርሌ ታጣቂዎች መታገታቸውን የጎግ ወረዳ የመንግስት ኃላፊዎች ለቢቢሲ ተናገሩ። አራቱ ሴቶች የታገቱት በአኛዋ ዞን ጎግ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፒኝዶ በእግር እየተጓዙ በነበረበት ወቅት እንደሆነ የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክ ኦኮንጎ ቻላ ለባልደረባችን አማኑኤል ይልቃል ነግረውታል። ትላንትና ወዲያ አራት ሰዓት አካባቢ ከየት ነው የተነሱት? እንደው ከቴዶ ከበለ ወደ ፈኙዶ እንደው በዛ ሰዓት እየተጓዙ የነበረው የአስራ ሁለተኛ ክፍል ፈተናን ወደ ጋምቤላ ዩኒቨርሲቲ ለመሄድ ነበር የሚል ነገር ሰምቼ ነበር። ልክ ነው። ሶስቱም ወደዛ ለመሄድ ነበረ። አንዷ ግን የአስራ ሁለተኛ ክፍል ተማሪ አይደለችም። ሶስቱም ግን የአስራ ሁለተኛ ክፍል ተማሪዎች ናቸው። ከሌሎች ጋር ተማሪዎች ነበሩ ወይስ እነሱ ብቻቸውን ነበሩ? ወደ ከተማ ሲሄዱ የነበረው ሲመጡ አስር ነበሩ። ሲመጡ ስድስት ወንዶች እና አራቱም ሴቶች። ሴቶች ፊትነስ ስላልነበራችሁ አላከሩት በእግር ነው ሲሄዱ የነበረው። ሲሄዱ የነበሩ አስር ናቸው። ሴቶች ፊትነስ ስላልነበራችሁ አላከሩት እና ወንዶችን ፈጠኑ እና ቤት ደረሱ። ከደረሱ በኋላ ከተሄደ የመጣው ወደ አንድ ስድስት የሚሆኑ ሴቶች አሉ። ሲመጡ ንዙ ጋር እንደደረሱ ንዙ አርፎ ነው ያገኙት። እዚህ መንገድ እንደ ወንጅ ዳር ስጠየቃቸው እነ ይክል የት ከሩ? አይ አቡራቸው አልተጓዛችሁም እንዴ? አይ አላከርተዋል። እንዴት አላየን ምንስ ዛ እንሱ ስለመታገቱ ነው ያለ የመጡ ሴቶች እንትን እየታወቀው። ከዛም ልጆቹ አራቱ ልጆች ተመለሱና ከትታ እንሱ ወደ ታገቱበት ቦታ ተመለሱ። እዛ ሲደርሱ ተረጋገጠ መታገታቸው። ተመለሱና እዚህ ኩድቡሪ አካባቢ እንደደረሱ ደወሉልን። ከዛም ወደ አንድ አስር የሚሆን ታታኪዎች አስማርተናል ወረዳ ያገቷቸው እንደው እነማን እንደሆኑ ታውቋል? ይታወቃለሁ። የደቡብ ሱዳን ሙርላ ጎዛዎች ናቸው ይታወቃሉ። ከዚህ በፊትም ተደጋጋሚ እንደዚህ አይነት ነገር ተፈጽሟል፣ አካባቢው ላይ በእነዚህ ታጣቂዎች ወይስ እንዴት ነው? በአመት ከአራት አምስት ጊዜ በላይ እንደዚህ አይነት ድርጊት ይፈስባል። እንደውም ከአንድ ወር በፊት ተሞክሮ ነበር። አሁን እንደው እነዛ ልጆች ከታገቱ በኋላ እዚሁ አሁን ጋምቤላ ክልል ውስጥ በኢትዮጵያ ድንበር ውስጥ ነው የሚገኙት ወይስ ተሻግረው ወደ ደቡብ ሱዳን ተወስደዋል? እንደው ያሉበት ሁኔታ ታውቋል? ወደዛም ተወስዷል። የትላንቱና ወዲያ ግን ምናልባት ገና አልደረሳችሁም፣ ሳካ ነው መሰለኝ አልደረሳችሁም ቀናት ስለሚፈጅ ማለት ነው፣ መንገዱ አሁን። የተሰማሩት ሚሊሻዎችም እንደተመለሱ ነግረውኛል። እና በአሁኑ ሰዓት እንደው እነሱን ለማግኘት እየተደረገ ያለ ጥረት አለ፣ ሌላ የተደረገ ጥረት የለም። መፍትሄው እንደው ምንድን ነው፣ እነዚህ ልጆች ለማስመለስ በቃ ከድቡ ሱዳን መንግስት ጋር ድርድር ማድረግ ነው። ድንበር ውስጥ እንዳሉ የሚታመን ከሆነ ተጨማሪ ኃይል አሰማርቶ እነሱን ማዳን የሚቻልበት መንገድ የለም። የድንበር ጉዳይ ክልልም ነው የሚያመለከቱ። ወረዳ እ አይልም ለክልሉ መንግስት እንደው ሪፖርት አድርጋ ይወስዳችኋል ወይ? ተጨማሪ እገዛ ጠይቃችኋል? ልጆች ስለመታገታቸው ሪፖርት ነስታ የየብስ ጉዞ ከጀመረች ከሁለት ወራት በላይ ያስቆጠረችው ጣናነሽ ሁለት ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ገለጸ። በተቋሙ የኮሚኒኬሽን ዳይሬክተር የሆኑት አቶ ደምሰው በንቲ ለቢቢሲ እንደገለጹት ጀልባዋ ከጅቡቲ ወደ ቤት ነሳችው መጋቢት 30 ቀን 2017 ዓ ም ሲሆን ሰኔ 13 ቀን 2017 ዓ ም አዲስ አበባ ከተማ ደርሳለች። በማህበራዊ ሚዲያ ብዙ እያነጋገረች ስላለችው ጣናነሽ ሁለት ባልደረባችን ፍሬዮት ካሳ ከአቶ ደምሰው ጋር ቆይታ አድርጋለች። ጣናነሽ መጀመሪያ ስላለች ጣናነሽ ሁለትም ደግሞ እንግዲህ ሁለተኛ ጣናነሽ ብለን ሰይመናታል። ጀልባ ናት፣ መርከብ ናት። ጀልባ ትናንሽ ጀልባዎችን ነው የምናውቀው አደለ። ትናንሽ የሞተር ወይም ደግሞ የምትን ጀልባዎች፣ አነስተኛ ጀልባዎች የተወሰኑ ሰዎችን የሚይዙ ነው የምናውቀው አደለ። ይቺ በመጠን በጣም ከፍ ያለ አቅም ያላት፣ የመጨረሻው ከፍ ያለ አቅም ያላት ጀልባ ናት። በዘመናዊነት ደረጃ በጣም ዘመናዊነትን ያሟላች ናት። ወደ አንድ መቶ ሀምሳ ሜትሪክ ቶን ክብደት አላት። ሰላሳ ስምንት ሜትር ያህል ርዝመት ያላት ናት። 188 ሰዎችን የመጫን አቅም አላት። እኛ እንግዲህ ካሁን ደርስ ያሉን ጀልባዎች በዚህ ደረጃ ማስተናገድ የሚችሉ አይደሉም። ዘመናዊነትም ያላቸው አይደሉም። ኋላ ቀሮች ናቸው። እስካሁን ላገለግሉበት እንደው እንደ ሰው ቢሆኑ ኖሮ አጎንብሰን በክብር የምንሸኛቸው እንደ አዛውንት የምንንከባከባቸው ነበሩ። ቺኛዋ ጀልባ በአይነትም በመጠንም በዘመናዊነትም እጅግ በጣም የገዘፈች ናት። በኢትዮጵያም ለመጀመሪያ ጊዜ ከጣናንሽ ቁጥር አንድ ጀልባ ጋር ምን ያህል